ብቻ እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአጥንት ሾርባ ድንቅ እናም የማይታመን ጥቅሞቹን፣ አጠቃቀሙን በቀን ምን ያክል መጠን መጠቀም እንዳለባችሁ እናም የአጥንት ሾርባን መጠቀም የሌለባቸው ወይም ደግሞ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል። ማለት ነው ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአጥንት ሾርባ ንጥረ ነገር የሞላበት ባህላዊ መጠጥ ሲሆን ለዘመናት ለፈውስ ከበሽታዎች ለማገገምናም ለአጠቃላይ ጤንነት ጥቅም ላይ ውሏል። የሚዘጋጀው የእንስሳት አጥንቶችን የበሬ፣ የዶሮ፣ የአሳ፣ የፍየል ወይም ደግሞ የበግ ተያያዥ ቲሹዎች እጽዋት፣ ቅመማ ቅመም እናም አትክልቶችን በመጨመር ለሰዓታት በማፍላት ሲሆን ይህም ጠቃሚ ንጥረ ነገሮችን ያወጣል። ረጅም የማብሰያው ጊዜ ከአጥንት እናም ከቲሾዎች ጠቃሚ ንጥረ ነገሮችን ያወጣል። ለምሳሌ ኮላጅን እናም ጀላቲን የምንለው የቆዳ፣ የመገጣጠሚያ እናም የሆድ እቃ ጤናን ስለሚደግፉ አሚኖ አሲዶችን እንደ ግሉታሚን፣ ግላይሲን፣ ፕሮሊን እናም አርጊኒን የምግብ መፍጨትን፣ የበሽታ መከላከልን እናም የሰውነትን መርዛማ ነገር የማስወገድ ሂደትን የሚረዱ ናቸው። ማዕድናትን እንደ ካልሲየም፣ ማግኒዥየም፣ ፎስፈረስና ፖታሲየም አጥንትን እናም ጥርስን የሚያጠናክሩ ናቸው። ውጤቱም ጣፋጭ፣ ገንቢ የሆነ ሾርባ ሲሆን እንደ መጠጥ ሊጠጣ ወይም ደግሞ በሾርባ በወጥ በሶስ ውስጥ ወይም እንደ ማብሰያ መሰረት ሆኖ ሊያገለግልን ይችላል ማለት ነው የአጥንት ሾርባ ከፍተኛውን ንጥረ ነገር ኮላጅን እናም ማዕድናትን ለማውጣት በጣም ረዘም ላለ ጊዜ ይፈላል ከ8 እስከ 24 ሰዓታት ውስጥ የአጥንት ሾርባ ተወዳጅናም ብዙውን ጊዜ ፈዋሽ የሆነ መጠጥ ተብሎም ይጠራል የመገጣጠሚያ ጤና ግሉኮሳሚን እናም ኮላጅን፣ የሆድ ዕቃ ጤናን እንደ ጀላቲን እናም ግሉታሚን፣ የበሽታ መከላከል ተግባርን ለማሻሻል ማዕድናትና አሚኖ አሲዶችን እንደ ቆዳ፣ ጸጉር እናም ጥፍርን ለማጠናከር በኮላጅን ይዘቱ አማካኝነት ለነዚህ ሁላ ይጠቅማል ማለት ነው። በአጭሩ የአጥንት ሾርባ ቀስ ብሎ የሚበስል ንጥረ ነገር የሞላበት ከአጥንትናም ከእንስሳት ቲሾዎች የሚዘጋጅ ለጤና ጥቅሞቹ እናም ጥልቅ ጣዕሙ የሚወደድ ሾርባ ነው ማለት ነው። ታዲያ የአጥንት ሾርባ ብንጠጣ የሚሰጠንን ድንቅ ጥቅሞችን በዝርዝር ደግሞ ልንገራችሁ። አንደኛ የኮላጅን እናም በጀላቲን የበለጸገ ምንጭ ነው። አጥንቶች እናም ተያያዥ ቲሽዎች ኮላጅንን ይለቃሉ። ይህም በማብሰያ ወቅት ወደ ጀላቲንነት ይለወጣል። ኮላጅን የቆዳን የመለጠጥ የመገጣጠሚያዎች ቅባትን የመቀባት የጸጉር እድገትን እናም ጠንካራ ጥፍርን ይደግፋል። ጀላቲን የምግብ መፈጨት ትራክት ሽፋንን ለመፈወስ ይረዳል፣ ይህም የሆድ ዕቃ ውስጥ ያለን ብግነትን ይቀንሳል። ሁለተኛ የመገጣጠሚያ ጤናን ይደግፋል። የአጥንት ሾርባ በተፈጥሮ ጉሉኮሳሚን እናም በቾንዶሮቲን ሰልፌት የበለጸገ ነው። እነዚህም የመገጣጠሚያ ማሙያዎች ውስጥ የሚገኙ ውህዶች ናቸው። እነዚህ ንጥረ ነገሮች የመገጣጠሚያ ጥንካሬን ይቀንሳሉ፣ ተለዋዋጭነትንም ያሻሽላሉ። እንዲሁም በአርትራይትስናም በመገጣጠሚያ ህመምም ሊረዱ የሚችሉ ናቸው። ሶስተኛ የሆድ እቃ ጤናን እናም የምግብ መፈጨትን ያሻሽላል። ጀላቲን ከምግብ መፈጨት ትራክት ውስጥ ካለው ውሃ ጋር በመዋሃድ ምግብ በተቀላጠፈ ሁኔታ እንዲንቀሳቀስም ይረዳል። እንደ ሊኪገት ሲንድረም ጋስትራይተስ እና እንደ አይቢኤስ ሪቴብል ባውር ሲንድረም ባሉ ሁኔታዎች የአንጀት ሽፋንን ሊጠግን ይችላል። እንደ ግሉታሚን ያሉ አሚኖ አሲዶች በሆድ ዕቃ ውስጥ ያለን ብግነትን ያረጋጋሉ። አራተኛ የበሽታ መከላከል ሥርዓትን ያጠናክራል። እንደ ካልሲየም፣ ማግኒዥየም፣ ፎስፈረስ እናም ዚንክ ያሉ ማዕድናትን ይዟል። ይህም የበሽታ መከላከልንም ያጠናክራል። የሆድ ዕቃን የመፈወስ ባህሪው ሰውነት ኢንፌክሽኖችን የመቋቋም ችሎታውን ያሻሽላል፣ የበሽታ መከላከል ጉልህ ክፍል በሆድ ዕቃ ውስጥ ስለሚጀምር። አምስተኛ ለሰውነታችን እርጥበትን ይሰጣል፣ ሃይድሬሽንን ያደርጋል፣ እናም ኤሌክትሮላይቶችንም ይሰጣል። በዝግታ የፈላው ሾርባ እንደ ፖታሲየም፣ ሶዲየምና ማግኒዥየም ያሉ ኤሌክትሮላይቶችን ያወጣል። በተለይም ከስፖርት በኋላ ወይም ከበሽታ ማገገም ላይ ለሰውነት እርጥበት እናም ለማገገምም ይረዳል። ስድስተኛ የልብና የጡንቻ ተግባርንም ይደግፋል። እንደ አርጊኒን እናም ፕሮሪን ያሉ አሚኖ አሲዶች የደም ዝውውርን ያሻሽላሉ፣ እንዲሁም የልብ ጤናንም ይደግፋሉ። የጡንቻን ጥገና እናም እድገትን ለመደገፍ ፕሮቲን ይሰጣል። ሰባተኛ የቆዳ የፀጉር እናም የጥፍር ጤናንም ያሻሽላል። በአጥንት ሾርባ ውስጥ ያለው ኮላጅን እና ማዕድናት ወጣት የሚመስል የሚያብረቀርቅ ቆዳን ያበረታታሉ፣ የቆዳ መጨማደድን ይቀንሳሉ፣ እንዲሁም ጥፍርንም ያጠነክራሉ። የፀጉር ስሮችን በመመገብ የፀጉር እድገትንም ይደግፋል። ስምንተኛ በእንቅልፍናም በመዝናናትም ይረዳል። የአጥንት ሾርባ የእንቅልፍ ጥራትንና መዝናናትን እንደሚያሻሽል የሚታወቅ ግላይሲን የተባለ አሚኖ አሲድን ይዟል። ከመተኛት በፊት ሞቅ ያለ ሾርባ መጠጣት ጥልቅና ሰላማዊ እንቅልፍንም ሊያበረታታም ይችላል። ዘጠነኛ መርዛማ ነገሮችን ለማስወገድ ይረዳል። ሰውነታችንን ዲቶክሲፋይ ያደርጋል ማለት ነው። ጉበት መርዛማ ነገሮችን እንዲያስወግድ የሚረዱ በግላይሲን እናም ፖታሲየም የበለጸገ ነው። በተጨማሪም የዴቶክስ መንገዶችን የሚረዱ የሰልፈር ውህዶችንም ይሰጠናል። አስረኛ አጥንት እናም ጥርስንም ያጠነክራል። ለጠንካራ አጥንት እናም ጥርስ አስፈላጊ የሆኑ ካልሲየም፣ ማግኒዥየም፣ ፎስፈረስ እናም ሌሎች ጥቃቅን ማዕድናትንም ይዟል። በመደበኛነት የአጥንት ሾርባን መጠጣት ለኦስቲዮፖሮሲስ ወይም ደግሞ ለአጥንት መሳሳት የመጋለጥ እድልንም ሊቀንስ ይችላል። 11ኛ የአእምሮ እናም የአንጎል ጤናንም ይደግፋል። ግላይሲን እናም ፕሮሊን በአንጎል ውስጥ ያለን ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለመደገፍናም ስሜትን ለማሻሻልም ይረዳሉ። አንዳንድ ጥናቶች ጭንቀትንና ውጥረትን ሊቀንስ እንደሚችልም ይጠቁማሉ። አስራ ሁለተኛ ክብደትንም ለመቆጣጠርም ይረዳል። የአጥንት ሾርባ አነስተኛ ካሎሪ ያለው ቢሆንም በፕሮቲንና በንጥረ ነገሮች ግን የበለጸገ ነው። ከምግብ በፊት መጠጣት የመጥገብ ስሜትን ያበረታታል። ይህም ከመጠን በላይ መብላትን ይቀንሳል ማለት ነው። ስለዚህ የአጥንት ሾርባ ዘርፈ ብዙ ጥቅምን ይሰጠናል ማለት ነው። በአጭሩ የአጥንት ሾርባ ፈዋሽ፣ አንቲኢንፍላማቶሪ ወይም ደግሞ ብግነትን የሚከላከል ንጥረ ነገር የሞላበት መጠጥ ሲሆን መገጣጠሚያዎችን፣ ቆዳን፣ የምግብ መፈጨትን፣ የበሽታ መከላከልን፣ እንቅልፍን እና አጠቃላይ ጤንነትንም ይደግፋል። የአጥንት ሾርባ በጣም ጤናማ ቢሆንም ከመጠን በላይ ታዲያ መጠጣት ከፍተኛ መጠን ያለው ሶዲየም ግሉታሜት ወይም ደግሞ ከባድ ብረቶች አጥንቶችን ንጹህ ካልሆኑ እንደ እርሳስ ያሉ እንድንወስድ ሊያደርገን ይችላል ማለት ነው። ታዲያ አስተማማኝ የሆነ የዕለት ተዕለት መጠን አለው። ለአብዛኛዎቹ ሰዎች በቀን ከ1 እስከ 2 ኩባያ ማለትም ከ240 እስከ 480 ሚሊሊትር መጠጣት ደህንነቱ የተጠበቀ እናም ጠቃሚ እንደሆነም ይቆጠራል። አንዳንድ ሰዎች እንደ የጠዋት ወይም ደግሞ የማታ ልምድ አካል በቀን ግማሽ ኩባያን ይጠጣሉ። አትሌቶች፣ ከበሽታ የሚያገግሙ ሰዎች ወይም ደግሞ የአንጀት ፈውስ ፕሮቶኮል ላይ ያሉ ሰዎች በቀን እስከ 3 ኩባያ ወይም ደግሞ 700 ሚሊሊትርን ከፋፍለው ሊወስዱ ይችላሉ። ታዲያ ከመጠን በላይ መጠጣት አይመከርም። ምክንያቱም የሶዲየም ብዛት መጨመር ሊኖር ስለሚችል በተለይ በተለይ በሱቅ የተገዙ ሾርባዎች በጣም ጨዋማ ሊሆኑ ይችላሉ። እንዲሁም የምግብ መፈጨት ስሜታዊነት ወይም ደግሞ ሴንሲቲቪቲ ሊያስከትል ይችላል። ከፍተኛ መጠን ያለው ጀላቲን በአንዳንድ ሰዎች ላይ የሆድ ዕቃን ሊያበሳጭ ይችላል። እንዲሁም ለከባድ ብረት የመጋለጥ እድል ሊጨምር ይችላል። ጥራት የሌላቸው አጥንቶች፣ በተለይ ኦርጋኒክ ያልሆኑ ምንጮች ከሆኑ የማይፈለጉ ብረቶችን ሊያወጡ ይችላሉ። ታዲያ በቀን ከግማሽ እስከ አንድ ኩባያ በመጠጣት ጀምሩ። ሰውነታችሁ በደንብ የሚቀበለው ከሆነ ቀስ በቀስ ጨምሩ፣ እስከ ሁለት ኩባያ ማለት ነው። ለደህንነት ሲባል የሳር በል የበሬ አጥንት፣ ኦርጋኒክ የዶሮ አጥንት ወይም ደግሞ በዱር የተያዙ የአሳ አጥንቶችን ምረጡ በኦርጋኒክ መልኩ ያደጉትን ማለት ነው። ለሂስታሚን ወይም ደግሞ ለግሉታሜት ሴንሲቲቭ ከሆናችሁ የምትወስዱትን መጠን ዝቅተኛ አድርጉት፣ በቀን እስከ ግማሽ ኩባያ። በአጭሩ ለአጠቃላይ ጤና በቀን አንድ ኩባያ ጠጡ። ለፈውስ ወይም ደግሞ መርዛማ ነገሮችን ከሰውነታችን ለማስወገድ በቀን ከሁለት እስከ ሶስት ኩባያ በተለያየ ጊዜያት መጠጣት ትችላላችሁ። ሁልጊዜ ደግሞ ሰውነታችሁን አዳምጡ እናም ያላችሁን አጠቃቀም አስተካክሉ። ታዲያ የአጥንት መረቀን ለመጠጣት በጣም ጥሩ ጊዜ የሚወሰነው በጤና ግቦቻችሁ፣ በአኗኗራችሁ እናም በምግብ መፈጨት ሁኔታችን ላይ በመመስረት ነው። የአጥንት ሾርባን ወይም ደግሞ መረቀን ለመጠጣት ምርጥ ጊዜያት፣ አንደኛ ጠዋት በባዶ ሆድም መጠጣት ይቻላል። የአጥንት መረቅ ጠዋት ላይ በመጀመሪያ ሲጠጣ ለምግብ መፈጨት ለስላሳ እናም ሞቅ ያለ ጅምር ነው። ለኃይል የሚሆን የፕሮቲንና ኤሌክትሮላይቶችም ማበልጸግ ነው። ከቡና ይልቅ ጥሩ አማራጭ ነው። አነስተኛ አሲዳማነት ያለው ጨጓራንም የሚያስታግስ ነው። በተለይም የአንጀት ችግር፣ ዝቅተኛ ኃይል ወይም ደግሞ ጠዋት ላይ የመገጣጠሚያዎች መጠጠር ላለባቸው ሰዎች በጣም ጠቃሚ ነው። ሁለተኛ ከምግብ በፊት ነው። ከመብላታችሁ በፊት ትንሽ ኩባያ ከግማሽ እስከ አንድ ኩባያ መጠጣት ትችላላችሁ። የጨጓራ ሽፋንናም የምግብ መፈጨት ኤንዛይሞችን ያዘጋጃል። በጀላቲን ውስጥ ያለው ፕሮቲን ጥጋብን ስለሚጨምር ከመጠን በላይ መብላትን ሊቀንስም ይችላል። ለክብደት ቁጥጥር ወይም ደግሞ የምግብ መፈጨትንም ለመደገፍም ጠቃሚ ነው። ሶስተኛ፣ ከስፖርት ወይም ደግሞ ከአካላዊ እንቅስቃሴ በኋላ ነው። ኤሌክትሮላይቶችን፣ ፖታሲየም፣ ሶዲየም እና ማግኒዚየምን ይመልሳል። ለጡንቻ እናም ለመገጣጠሚያዎች ማገገሚያ ፕሮቲን እናም ኮላጅንን ይሰጣል። ከተራ ውሃ በተሻለ ውሃ ያጠጣል፣ ሃይድሬት ያደርጋል። አራተኛ ምሽት ከመተኛት በፊት ነው። በአጥንት መረቅ ውስጥ ያለው አሚኖ አሲድ ግሊሲን ዘና ማለት እናም ጥልቅ እንቅልፍን ያበረታታል። ሞቅ ባለ ሁኔታ መጠጣት የሌሊት ረሃብ ስሜትን ሊቀንስ እናም የምግብ መፈጨትንም ሊያረጋጋ ይችላል። ውጥረት፣ ጭንቀት ወይም ደግሞ እንቅልፍ ማጣት ላለባቸው ሰዎችም በጣም ጥሩ ነው። ለከፍተኛ ጥቅም ዝቅተኛ ሶዲየም ያለው በቤት ውስጥ የተሰራ ወይም ደግሞ ኦርጋኒክ የአጥንት መረቅን ጠጡ። ታዲያ የአጥንት ሾርባ ንጥረ ነገር የሞላበት እናም ለአብዛኛዎቹ ሰዎች ፈዋሽ ወይም ጠቃሚ ቢሆንም ለሁሉም ሰው ታዲያ ተስማሚ አይደለም። አንዳንድ ግለሰቦች ሊከሰቱ በሚችሉ የጎንዮሽ ጉዳቶች ወይም ደግሞ የጤና ሁኔታዎች ምክንያት መጠጣትን ማስወገድ ወይም ደግሞ መገደብ አለባቸው። የአጥንት ሾርባን ማስወገድ ወይም ደግሞ መገደብ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ እነግራቸዋለሁኝ። አንደኛ ከፍተኛ የደም ግፊት ወይም ደግሞ የልብ ችግር ያለባቸው ሰዎች ናቸው። ብዙ ሾርባዎች በተለይም በሱቅ የተገዙ በሶዲየም በጣም የበለጸጉ ናቸው። ከመጠን በላይ የሆነ ሶዲየም የደም ግፊትን ከፍ ያደርጋል፣ የፈሳሽ መቆየትንም ይጨምራል፣ እንዲሁም ልብንም ያጨናንቃል። ሁለተኛ ለሂስታሚን አለመቻቻል ወይም ደግሞ ኢንቶለራንስ ያለባቸው ግለሰቦች ናቸው። ረጅም ጊዜ የሚፈላ ሾርባዎች ሂስታሚንን ይለቃሉ። ለስሜታዊ ሰዎች ራስ ምታት፣ ሽፍታ፣ የምግብ መፈጨት መረበሽ ወይም ደግሞ ድካምን ሊያስከትል ይችላል። ሶስተኛ ለግሉታሜትስ ስሜታዊ የሆኑ ሰዎች ናቸው። የአጥንት ሾርባ በተፈጥሮ ግሉታሚክ አሲድ ጋር ተመሳሳይ ያለው ነገርን ይዟል። ለስሜታዊ ግለሰቦች እንደ ጭንቀት፣ ንቃት፣ ሃይፐር አክቲቪቲ ማለት ነው፣ ማይግሬን ወይም ደግሞ እንቅልፍ ማጣትን ሊያስከትል ይችላል። አራተኛ የኩላሊት ችግር ያለባቸው ሰዎች ናቸው። ኩላሊቶች ማዕድናትን በትክክል ማጣራት ካልቻሉ፣ የአጥንት ሾርባ ፎስፈረስ እና ፖታሲየምን ይዟል። ይህም ጎጂ ሊሆን ይችላል። እንዲሁም ተጨማሪ የፕሮቲን ጭነት ደካማ ኩላሊቶችን ሊያጨናንቅም ይችላል። አምስተኛ ነፍሰ ጡርናም የሚያጠቡ ሴቶች ናቸው። ጥንቃቄ ሊያደርጉ ይገባል። በመጠነኛ መጠን መጠቀም ደህንነቱ የተጠበቀ ነው። ነገር ግን ጥራት የሌላቸው አጥንቶች ከባድ ብረቶችን እንደ ካድሚየምን ሊይዙ ይችላሉ። ከኦርጋኒክ ከሳርበል ከሆርሞን ነፃ ምንጮች የተሰራ ሾርባ ብቻን ተጠቀሙ፣ በእርግዝና ወቅት ወይም ደግሞ ጡት በማጥባት ወቅት። ስድስተኛ በዝቅተኛ ፕሮቲን አመጋገብ ላይ ያሉ ሰዎች ናቸው። በህክምና ምክንያት እንደ የጉበት በሽታ ያሉ ሁኔታዎች የፕሮቲን ገደብን ሊፈልጉ ይችላሉ። የአጥንት ሾርባ በፕሮቲን የበለጸገ ነው እናም በዚህ ጊዜ ላይመከር ይችላል። ሰባተኛ ለግብዓቶች አለርጂ ያለባቸው ሰዎች ናቸው። በአጥንት ሾርባ ውስጥ ለምትጠቀሙት ግብዓቶች ማለት ነው። ሾርባው እንደ ሽንኩርት፣ ነጭ ሽንኩርት፣ ሴለሪ፣ ካሮት ወይም ደግሞ ሌሎች ቅመማ ቅመሞችን ከያዘ ለምግብ ስሜታዊ የሆኑ ሰዎች ማስወገድ ወይም ደግሞ መመጠን አለባቸው ለእነዚህ ግብዓቶች አለርጂክ ካለባችሁ ማለት ነው። በአጠቃላይ ከፍተኛ የደም ግፊት፣ የኩላሊት በሽታ፣ የሂስታሚን ኢንቶለራንስ፣ የግሉታሚን ሴንሲቲቪቲ ያሉ የደህንነት ስጋቶች ካሉ የአጥንት ሾርባን ከመጠጣት መቆጠብ ወይም ደግሞ ማስወገድ ይመከራል። ለአብዛኛዎቹ ጤናማ ሰዎች ግን ደህንነቱ እየተጠበቀ ነው። በመጠኑ ከጠጣችሁ በቀን ከአንድ እስከ ሁለት ኩባያ ከተጠቀማችሁ ፍጹም ጤናማ ነው ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይሌኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸራ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው